ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? የእውነት ለመናገር እኔ ከፍቶኝ ነው የመጣው ዛሬ። እንዴ ትላንትና የሁሉ ደስታ ለዚህ ነበረ፣ የሁሉ ደስ ብሎን ምናምን። እኔ ዛሬ እኔ እኮ ግራም ይገባኝ ማለት ነው። መሀላችሁ ላይ ለምንድ ሰው የምታስገቡት ማለት ሩታም፣ ለምንድን ነው የሰው ወሬ የምትሰሚ? አብሪሽም ቢሆን ማለት ሁለታችሁም የሰው ወሬ ስለምሰሙ ለሰው ቦታ ስላላችሁ መሀላችሁ በጣም በቃ ትዳራችሁ ይበጠበጣል። ረ፣ በስመ አብ። የእውነት እኔ በጣም ነው የተናደድኩት። ትናንትና እንደዚህ ተደስቼ ደስ ብሎኝ በፈጣሪ የእውነት በጣም ነው ያዘንኩት። እግዚአብሔር ነው ምላችሁ እዚህ ጋር ማለት ነው። ሄርሜላን ሩታ እያየሻት ነው። አብርሽና አንቺን ለማለየት ማታደርገው ነገር የለም። አሁን አርግዣ ያሉ ብለ ልትመጣ ነው። ገባሽ አይደለ? ይህንን ሁሉ ታውቂያለሽ። ነገር ግን የእናንተን ትዳር ለመበተን ነው እየመጠች ያለችው እና እናንተ እንድትበቃ አንድ ላይ እንድትሆኑ አትፈልግም። አቤል ራሱ ቢሆን አንድ ላይ እንድትሆኑ በጭራሽ አይፈልግም። ከእሷ ጋር ሆኖ የእናንተን ትዳር መበጥበጥ ነው የሚፈልገው። ስለዚህ አንቺ ደግሞ ሰው ወሬ ሲያወራሽ ደግሞ የሰውን ወሬ ከሰማሽ አስበሻ፣ ነገ ደግሞ መኪና ትመልሻለሽ ማለት ነው። ነው ወይስ እኛ ላይ እየተጫወታችሁ ነው ማለት ዝም ብሎ መጥቶልሽ ሲጀመር፣ እኔ ማለት ያው በጣም ደስ ብሎኝ ነበረ። ነገር ግን እንዴት ነው ወርቅ በዚህ ልክ ማለት፣ ይሄ ታውቃላችሁ፣ እዚህ ሀገር ዌር ማርት ወይን ወይም ደግሞ የሆነ ቦታ ስትሄዱ ሰዓት የምትገዙት የሰዓት እቃ ነው ይሄ፣ እንትኑ ማለት ነው ወርቅ የተረገበት እቃ። በዛ ያ ነገር ሁላ ለአውራ ፈልጌ ነበረ፣ ፌክ ነው ወይ ምናምን ለማለት ማለት ነው። ገባችሁ አይደለ? ምክንያቱም ወርቅ የሚገዛበትን ታውቃላችሁ እናንተ በስነ ስርዓት ታሽጎ ልክ ወርቅ ነው እንዴ! የኔን ላሳያችው፣ እንዴት በስንት ካርቶን ታሽጎ በስነ ስርዓት እንዴት እንደሆነ ማለት ነው። ነገር ግን በዛ ልክ እንደዛ ሲሆን እኔ ምንም እንትን አላልኩም፣ ገባቸው አደለ? ፌክ ነው ምናንም አላልኩም። በጣም ደስ ብሎኝ ነበረ። በቃ አለ አደለም? በምንም እቃ ያምጣ ሶ እቃው የጠፍቶበት ይሆናል ወይ፣ በዚህ አይነት ያምራል ብሎ አንድ ላይ አድርጎ ሊያመጣ ይችላል ብዬ ዝም ብዬ አለፍኩኝ። ግን ሰው ደውሎ ደግሞ ሄርሜላ ናት የገዛችው ስላለሽ፣ ብቻ ደግሞ ወርቁን ስለመለሽ በጣም እንትን በጣም ነው የተናደድኩት ማለት ነው። እግዚአብሔር እኔ ከእናንተ አልጠብቅም። ወይስ እኛ ላይ እየተጫወታችሁ ነው? እኛ ላይ እቃ እቃ እየተጫወታችሁ ነው? ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምንሽ ነገር አይስፈልገኝም ግን

ግን እኔ የሚመስለኝ ቤተሰብ ይሄ ቪዲዮ ትላንት የተቀረጸ ይመስለኛል። ምክንያቱም ሩታ የግንባሯን እንትን ብቻ ቀየረች እንጂ ልብስ ቀየረች እንጂ ራሱ ነው የሚመስለኝ ቀባቸው፣ አይደለ ያው፣ እኛ ለመጫወት ደስ ይላቸዋል። የእኛን ደስታ ማጨለም ደስ ይላቸዋል። እኛ የእውነት ከልባችን ስለምንወዳቸው እኔ በጣም ነው ማዝነባቸው። ማለት አውቃለሁ ውሸት እንደሆነ አውቃለሁ። እኛ ለ እንደሚጫወተው አውቃለሁ። ግን ለምን እንደምናደድ እና ለምን በቃ በጣም ስሜታዊ እንደምሆን አላውቅም። ቤተሰብ፣ የእውነት ለመናገር ማለት ነው። አንዳንዴ ሰውን ስትወዱ ማለት ነው አይደለ እውነት በቃ አ ውሸት እየሰሩ እንኳን ውሸት ነው ብላችሁ የሆነ እንዴት ነው ውሸት እየተሰራ እንኳን ውሸት አይደለም ብላችሁ ድርቅ ብላችሁ የምታምኑ ነገር የለም። በቃ እንደዛ ነው ለምደሆን አላውቅም። እና የሆነ በቃ እኛ ሞኞች ኦዴንሶች አግኝተዋል። በጣም አለደለ ከልባችን እነሱ አንድ ላይ ሲሆኑ አንድ ላይ ተደስቶ ሲመጡ ምን በቃ ደስ ብለዋል ስንመጣ ማለት ነው። እነሱ ደግሞ እንደዛ አይፈልጉም እና ብቻ በጣም ነው ያዘንኩት። የሆነ ለመናገር ማለት ነው አላደለ። ነጌም ማኪና መመለሱ አይቀርም። ሩት ተ ያላችሁ ምን አለች በሉኝ ማለት ነው። ያው ማኪናም ውሸት ሊሆን ይችላል። ግቢው የነሩታ ሩታ ግቢ በጣም ትንሽ ነው። ማኪናው እንኳን የሚገባበት ራሱ አይመስልም። አይተናሉላችንም ግን ትናንትና ማኪናው እንዴት አስገባሹ ግቢ እያላት ነበረ። ዞር ብሎ እንኳን አላሳዩንም። እሱንም ማለፍ ያለው ምክንያቱም ደስታ ይበልጣል ብዬ ማለት ነው። እና ብቻ አላደለ እዚህ ጋር ደግሞ በቃ ሄርሜላ ሩታም ሆነ አብርሃምን እያውቃሉ ጥንቅቅ አድርጎ። በእነሱ ሕይወት ገብታ መበጥበጥ እንደምትፈልግ፣ ሕይወታቸውን ማበላሸት እንደምትፈልግ፣ አንድ ላይ እንዲሆኑ እንደማትፈልግ ሁሉም እያውቃል እያውቃሉ። ሁለቱም ሩታም ይሄ ጠፍቶባት አይደለም። የሰው ወሬ መስማት የለባትም። ባሏ ይሄ ላንቺ ይገባሻል ብሎ ካመጣላት አለቅ በቃ ባሌ ነው ያመጣልኝ። ማንም ይግዛ ማንም፣ ባሌ ይገዛልኝ ይበቃኛል። ምንም ይሁን እኔ ማንም ይግዛ ማንም እኔ ያው እሩታ ሄርሜላን ማየትም እሷ በቃ እሷን ማየትም ሆነ ከአብርሽ ጋር እንድትሆን አትፈልግም፣ አይነው። እሱን ግን እሷ የገዛችው ሲባል ደግሞ ታውቃለች። በቃ በዚህ ሰዓት ደግሞ ቪዲዮ ላይ ራሱ እያየቻት ነው፣ እንዴት እንደምትሆን እንዴት እንደታምም ያለሁ ብለ አብርሽን ወደ ራሷን ለመውሰድ፣ አብርሽ ከኔጋ ትሆናለህ ወይ ከኔጋ አትለይን ወይ እያለች እንዴት እንደምትሆን ሩታ ታውቃለች። ይህንን ግን ይህንን እያየች ደግሞ ሰው ደውሎ ደግሞ ወይም ደግሞ ሰው መጥቶም ሆነ ሄርሜላ እኮ ናት የገዛችው። ወርቆን አብርሽ ያመጣልኝ ሲለት ባሌ ነው ያመጣልኝ። ማንም ይግዛ ባሌ የሰጠኝ ስጦታ ስጦታ ነው ብላ መቀበል አለባት ብዬ አስባለሁ። ገባችሁ? የሰውን ወሬ መስማት የለባትም ማላቸው። ላይ ገብቶ ለማጣላት እየሞከሩ እንደሆነ ታውቃለች ሄርሜላ። ሲሆን ወደ ራሷ መውሰድ እንደምትፈልግ ታውቃለች ሩታ። ብቻ ሮሽበት ያላየሽውን ነገር አታወሪ። እን አልፈልገውም። መልስነት ለራሷ መለስላለራሷ አንቺ እየቀለድሽው ነው እንዴ?

በቃ ምንም ነገር ማለት አልፈልግም፣ ግን በቃ ይሄን ነገር ይዛ ወይ ዲዛ ሆን እንደመጣ ይዛ ሆን ቴክኖ ምሻለ ምንም ነገር ማለት አልፈልግም። ካምር ምን ተግሮ ማለት ይውላችሁ። ቤት ስም እንዶ ተካላችሁ እነሱ ተደስቶ ስላየናቸው ታረቁ ብለን እኛስ በቃ ደስ አለን። ሁሉም ኦዲየንሶች አሁን እዚህ ጋር ሄርሜላን ተዋት ገባችሁ አሁን ወደ ፍቅር ተመለሰው አብርሽና ሩታ ብለን በቃ ሁላችንም ቲክቶክ ላይም ሆነ ምን ላይ ደስ አለን ማለት ነው። ከዛ ምን ማለት አለባቸው፣ ይሄንን ነገር ሰበብ መፍጠር አለባቸው። ገባቸው አይደል? እኛን ለማሳመን ወይም ደሞ እኛን እንደተጣሉ እስካሁን እንዳልታረቁ ሩታም እንደዘ በቃ አይደለ? ይሄ ድራማ መፍጠር አለባቸው። ለዛ ነው፣ የእውነት ለመናገር እነሱ በቃ ሽቀላ ነው እንጂ ለኦዲየንስ አንድ እንኳን ማለት ነው፣ ምንም አይነት የሆነ እንጂ አላቅም። በቃ በቃ ስራቸው ነው የሚሰሩት። አለቀ እዚህ እኔ ከዚህ በኋላ ማለት ነው፣ የእውነት ለመናገር ደስታም ተፈጠረ፣ ሀዘንም ተፈጠረ፣ ምንም ተፈጠረ፣ መሀላቸው አለደለ አለ ተደሰቱም፣ አለቀሱም፣ አላለቀሱም፣ አዘኑም፣ ተደሰቱም፣ አለቀ። ገባቸው አደለ። እኔ በቪዲዮ በደንብ ነው መሳራ አላቸው፣ ማርያምን ነው ምላችሁ። ከዚህ በኋላ ማለት ነው እኔ እኔ ለምንድን አላቅም በጣም እየተናደድኩ ነው። ገባቸው አደለ። እዚህ ጋር በቃ እኔ በቃ ከዚህ በኋላ እየማንንም ደጋፊ አይደለው። አለቀ በሁለቱም በሚሰር እኔ ማንም ሲጀመር፣ መጀመሪያ የማንም ደጋፊ አይደለውም። እሩታ ሴት በመሆኗ ብቻ በቃ መልስ እሰጣለሁ። ገባቸው አብሪሽ በሚሰራው ስራ ማለት ነው። ከዚህ በኋላ ግን ሁለቱም ማለት ነው ለኦዲንስ አንድ ጥቂት የጥፍር ቆሻሻ የሚያክል ክብር የላቸውም። ለኦዲንስ ማለት ነው ገባቸው አይደለ። ስለዚህ እነሱ በሚሰሩ ስራ እየወቀጥኳቸው ሁለቱንም የፈለጉ ምንም አያመጡም። ሲጀምር ምንም አምጥተው አያውቁም። ምንም አያመጡም። ትዝታ ደግሞ አትፈራም ሲጀመር ማለት ነው። ሁለቱንም በደንብ ነው መወቅጣቸው። ገባችኋል? ለኦዲየንስ ክብር ስለሌላቸው ትናንት ለምን ኦዲየንስ ተደሰቱ? ለምን ሳቃችሁ? እኛ ወደ ሰላም የተመለስን ለምን መሰላችሁ ብሎ ዛሬ እንደዚህ የሆነ መምጣት ከነሱ አይጠበቅም። ማረምን ኔቨር አንጠብቃቸውም። በጣም ነው የሚያሳዝኑ፣ ለሆዳቸው የሚኖሩ እንደ ሶስተኛ ወገን ለነገረሽ ነገር ታምኛለሽ? እንደ ሶስተኛ ሰው ከኔና ከአንቺ ውጭ ሶስተኛ ሰውን ይህንን የነገረሽ አለ። እኔን ነው ማመን ያለብሽ። የነገረሽን ነው ማመን ያለብሽ። በጣም ታሳፍራለ

ከፍተኛ ውሽ ነገር ነገር ምክንያቱ የሩታ ሰውን ለማና እኔ ለምን ሌላ ነገር እንድናገር ታደርገኛለህ? ማለት ብዙ ነገሮች አሉ። እንደዚህ እያልከኝ ግን እንድናገር እያስገደድከኝ ነው፣ ግን አልፈልግም። እንትን እኔን የሰውን ነገር በሙሉ ውሸት ነው። እንዲሁም ተለምድሮ ቆይ፣ በጣም ነው የምታሳፍሩት ሁለታችሁም። ትክክል ሲጀምር ማለት ነው ባልና ሚስት ማለት እኮ መተማመን ነው። አረ እንዴ! ስናዝ ማለት ስለ ትዳር ስናወራ ራሱ ባልና ሚስት ማለት ካልተማመኑ ምንም ነው። አረት፣ እዚህ ጋር ለአብረሽ እንደዚህ ሆነ፣ ሰው መጥቶ ወሬ ካወራለ ሩታ መጥቶ የሆነ ሰው ካወራ ጭራሽ የእናንተ ጠላት መጥቶ ሲያወራ ሩታ አምና ወርቁ መኪናም ነጌ ህርሜላናት የገዛችው ይባላል። ገባቸሁ አደለ? ጭራሽ ወርቁን ብዬ ነበረ መኪናውንም ውሷነት የገዛችሁ። ስለዚህ መኪናንም መተውሰ ልትለው ነው ሩታ። ገባቸው አደለ? እነሱ በቃ አዲስ ድራማ ጀመሩ ማለት ነው። ገባቸው አደለ? ይሄ እንደዛ ከሆነ ድራማውም እንትን ወርቁም ፌክ ነው እ ደግሞ መኪናችሁን ፌክ ነው ማለት ነው ገባችሁ። የራሳችሁ አይደለም ማለት ነው፣ የሰው ነበረ ለሩታ ሰፕራይዝ አድርገ ሁለታችሁም ድራማ ተጫወታችሁብን እኛ ላይ እ ሩታም ልክ ሰፕራይዝ እንደተደረገች አስመሰለች፣ አንተም ደግሞ ልክ ሰፕራይዝ አደረግካት። ከዛ በኋላ ደግሞ ወርቁን ደግሞ ለባለቤቱ መለሳችሁ ማለት ነው። መኪናውንም እንደዛ ለባለቤቱ መለሳችሁ ማለት ነው። እኛ ላይ ግን ተጫወታችሁብን ማለት ነው። ለእኛ ስሜት ማትጠነቀቁ እኛ ለእናንተ ስሜት ለምንድ የምጠነቀቁ? እኔ ስለ ሌላ ሰው አያገባኝም። እኔ ግን ከዚህ በኋላ ስለ እናንተ ስሜት በፍጹም አልጠነቀቅም። ገባችሁ። እኛ ስለ እኛ ጥቂት የጥፍር ቆሻሻ እንኳን ሚያክል አትጠነቀቁም፣ ክብር አሰጡ። ገባችሁ። ኧረ በጣም ታሳዝናላችሁ። የእውነት ስትገርም። ሰላም የነበረን ሰዎች አቶ ጮጭ ነው

የትኛውም ሰው መጥቶ ነገ ከነገ ወዲያ መኪናውንም ሰርቆ ነው ኤርሜላ ናት የገዛችሁ ተብሎ ይመለሳል። ታያላችሁ። ምን አለች በሉኝ ማለት ነው። ታያላችሁ። እናንተማ ሽቀላ ነው የያዛችሁት፣ ግን ለተመልካች ትንሽ ስሜት የላችሁ። ውሸት ውሸት ነገር የምትቀበያቸው እኔ ናቸው ለማለት የምጠቀሙት ነገር ሜትር ነው። አይደለም፣ ምን እንደዚህ ከዚህ በላይ ምን በቃ እንደ ካማጎን ነገሮችን ነገር ሁሉንም ደስ በቃ የፈለገውን ነገር ስለ በፊቱ ረስተን ስለ ልጁ ስለመጣ ረስተን ስለ ነፂዝ ረስተን ስለ ሁሉም ነገር ረስተን፣ እኛ ሁሉም ነገር አሁን ስለ በፊቱ ረስተናል። ገባችሁ አደለ? በቃ አሁን እዚህ ጋር እሩታም እየተደሰተች ነው ብለን ደስ ብሎናል። አብርሃምም እየተሰፕራይዝ እያደረጋት ነው፣ ያችንም ትቷታል። ያቺ ያው አብርሃምን መውሰድ ትፈልጋለች እያለን እየደስ ባለን ጊዜ መታችሁ፣ ደግሞ የሰውን ስሜት ትቆርጣላችሁ። ስሜታችሁ ይቆረጥ የእናንተ ማለት አብርሃምና ሩታ አልጋ ላይ ተኝታችሁ የእናንተ ስሜት ይቆረጥ። ገባችሁ? የሁለታችሁም ማለት ነው። እናንተ የኦዲየንስን እንትን አትጠብቁም። የኦዲየንስን ስሜት ነው የምትቆርጡት። የፈለገውን ነገር ያውራ። ሌላ አንቺ ለማጣላት የፈለገውን ነገር ያደርግ። ጉድጓድ የሚቆፍር ከፈለገ ገባች። ራሱ በቆፈረው ጉድጓድ ራሱ ነው የሚገባበት። የምትታይ ከሆነ እንዴት ወሬ ከሰማን እኮ ትዳራችን አንድ ቀን አይቆይም። ታውቃላችሁ የሰውን ወሬ ከሰማን ትዳራችን አንድ ቀን አይቆይም። ሶ አሁን አብርሃምና ሩተሽ ባልና ሚስት ናቸው እንበል ገባችሁ አይደለ። ከዛ ኔኔ ሄጄ ሩተ አብርሃም እኮ እንደዚ ያደረገ አብርሃም እኮ ከሴት ጋር አየሁት አብርሃም እኮ ከሴት ጋር አድሮ ሲወጣ አየሁት ይኸው ማስረጃ ብዬ አቀነባብሬ ብሰጣት ታምናለች ማለት ነው ገባችሁ አይደለ። ትዳር መሃል ላይ ደግሞ ስትኖሩ ወሬ አለመስማት መተማመን ነው ከምንም በላይ መተማመን። አረ በጣም ነው የምትገርሙት። ቤተሰብ ሰላማችሁ ይብዛልኝ። ያው አብርሃም ወርቁን ይዞ ሄደዋል። ታውቃላችሁ፣ ገብታችሁ ማየት ትችላላችሁ ሩታ ቤት ሙሉን ቪዲዮ ማለት ነው። አብርሃም ግን ወርቁን ይዞ ሄደዋል። ያው ይገባችኋል፣ ወርቁም መኪናው ምን እንደሆነ ማለት ነው። እኛ ላይ እየተጫወቱ ነው እንጂ የእውነት አይደለም። ገባችሁ አይደለ እኛ ወርቅም መኪናም ስላልን እኛን ለማስደሰት ብቻ፣ እኛ ወርቅም ግዛ መኪናም ግዛ ስላልን ብቻ ከሰው ተበድሮም የሚሆን የሰው ይሆን፣ ሰፕራይዝ አደረጋትና ከዛ ወሰዱት ማለት ነው። ገባቸው አለ። ከዛ ደግሞ ምንድን ነው ምክንያቱም ወርቁንም ሩታ አድርጋ ማየት ስለምንችል፣ የት አለ ወርቁ ሩታ አብሪሽ የገዛው ስለምንላት ወይም ደግሞ ማኪናም ደግሞ ሩታ ስትነዳ ማየት ስለምንፈልግ እነሱ ይመልሱታል ማለት ነው። ገባቸው። ስለዚህ አመጡት፣ ፌክ ነው። ከዛ ይመልሱታል ማለት ነው። ከተመለሰ በኋላ በቃ ማንም ሰው ማኪናው የታለ ምናምን አንልም። ገባቸው። እኛ ለተጫወቱብን በቃ ሸዋሸዋ ነው ምንድነው? የሚባሉ እንደዛ ነው የተጫወቱብን በቃ። የእውነት ለመናገር እኔ በጣም ተናድጄ አለው። የትላንትናውን ደስታዬን በአንዴ ሲወስዱት ማለት ነው። እኔ እንጃ፣ እኔ ግን ለምንድነው እንደዚህ መሆኑ አላውቅም። የእውነት ልክ እንደ እስማ ስቅዱስ ቻው። ቤተሰብ ሰላማችሁ ይብዛል።